ብስምላህ ማ የአላህ ስብሓነሁ ወተዓላ እቃዱ ከሆነ ዛሬ ላስታውሳችሁ የፈለግኩት ስለ ሐቀኛ ስለ መሆን እንዲሁም ደግሞ እውነተኞች የቅያማ ቀን ምን ዓይነት ምንዳ ነው የሚያገኙት፣ ውሸተኞችስ ውሸትስ ምን ያህል ውርደትን ያስቀምሳል የሚለውን ለማየት እንሞክራለን። እውነተኝነት ዱንያም ላይ አኺራም ላይ ነጃ ለመውጣት ምክንያት ነው። ሰሃቦች በእውነት ይታወቃሉ፣ እውነትን በማስተላለፍ ይታወቃሉ፣ የገቡትን ቃል በመፈጸም ይታወቃሉ። በምላሳቸው ይናገራሉ፣ በውስጣቸው ያምናሉ፣ በተግባር ያሳያሉ። የሙእምኖች ባሪ ይሄ ለአላህ የማይታመን ሰው ለሰዎች እንዴት ይታመናል? ሙስሊሞች ታማኝ ናቸው ይባል ነበር። አዎ ታማኝ ናቸው፣ በፊትም አሁንም ታማኝ ናቸው። ምናልባት አሁን ያሉ አስመሳይ እስላሞች ላይታመኑ ይችላሉ። ሙስሊሞችና እስልምና ግን ታማኝ ነው። መቼም የማይቀር ያለ ቃል ነዋ። አንተና እኔ ስንዋሽ እስልምና ልናሰደብን እንችላለን። እስላም ግን ድሮም እውነት ነው፣ አሁንም እውነት ነው፣ ወደፊትም እውነት ነው። ምንም አይቀይረው። እኔ እናንተ አታስፈልጉም ብሎ ጥርግርግ ጋር ጓጥቶ አላህም፣ በስነ ስርዓት የሚያመልኩትና እውነት የሚሉትን ሰዎች ያመጣል። ዳዒ ነኝ የሚል ሰው ከውሸት ሊጸዳና ሊርቅ ይገባዋል። ዲነኛ ነኝ የሚል ሰው ከውሸት መራቅ አለበት። የነቢዩ አለ ሰላት ወሰላም ተከታይ ነኝ የሚል ሰው ከውሸት መስራት አለበት። አታጭበርብር፣ አትዋሽ። ዱኒያ በውሸት አይገኝም። የበላይነት በውሸት አይገኝም። ግን በውሸት አይረዳም። ልጆችን በውሸት አታሳድግ። ለምስትህ ውሸት አታስለምዳት። አካባቢ በውሸተኛነት አታወቅ። እውነተኛ ሁን። በረኳኳፋ ያረቡና ሙስጠፋን ፈልጌ ነበረ ተኝቷ አልኩ። እዚህ ሂድ ውጣ ነው የለም በል የለም በል ይላል፣ የለም ይላል። ልጅወ የአንተን ባህሪ ይዞ እንደሚያድግ አትጠረቀ። ነገ ስልክ ደውለህ ልጄ ፈልጌ ነበር የት ነህ ስትለው ያለው እኮ ቡታጀራ ነው ወራቤ ለትንሽ ጉዳይ እንጂ ትንሽ ጠብቀኝ ይመጣል ነው ምናምን ይሄ ተሰራው ምንድን ነው የምታገኘው? ውሸትን አትለምድ አታስለምድ። ውሸትን አትናገር ራቅ። ውሸት የሙናፊቆች ልብስ ነው። ውሸት የሚባል ነገር ባህሪያችን ሊሆን አይገባም። ውሸትን መራቅ መቻል አለበት። ካላዋቂነት ከጅህልና የመጣ ነው። ልንጠነቀቀውና ልንርቀው የሚገባ ጉዳይ ነው። እንዲህ በቀላሉ ሊታይ የሚገባ ጉዳይ ነው።

ሶስትና አራት ስልክ አለ አይደል? አንዱ ስልክ ጧት ብድር ሲወሰድ የሚከፈት ነው። አንዱ ደግሞ ምስቴ ስለምትፈልገኝ እቺን የብድሩን ስለምዘጋት ነው። አንድ ስልክ እዚህ ጋር ይዘህ እኔ አስር ሰዓት ከአስር ላይ እዚህ ጋር መጥቼ እሰጥሃለሁ ወይ ደግሞ አስገብቼ። ከዛ አስር ሰዓት ላይ ምን አድርጎት ነው ይላል ሰውየው፣ ስልኩን የሆነ ነገር አድርጎታል። አረ ስልኩ ኔትወርክ ያለበት ቦታ አይደል እሱ፣ ዘግቶታል፣ ቀይሯል፣ ሌላ ስልክ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት ይዋሻል? እንዴት ይቀጠፋል? እንዴት ነብዩ ዐለይሂ ሰላቱ ሰላም ያወገዙት ስራ ላይ ይገባል? ለዱንያ ተብሎ የማይሆን ስልጣኔ ገደል ውስጥ ነው የሚከተት። ለውሸት ለመመስከር ኮርስ የሚወስዱ ሰዎች አሉ፣ ታውቃላችሁ። ይሄ አንተን ለማስደብደብ፣ አንተን ውሃብይ ነው ለማስባል፣ አንተን የእስላም ጴንጤ ነው ለማስባል የሚነግደው በእስልምና ነው ለማስባል ኮርስ ይወስዳል። ይሄዶ ይህ ማነው ሲባል ከድር ነው ይላል። ከድር ማን ሲባል ከድር አሊ በል ይላል። ልቁሙ ኮርስ አለ በደባ ሊመሰክር የት ነበረ? አዎ መስጊድ ውስጥ እነዚህ ሲሉ ሰምቻለሁ። ይሄን አልሰማህ አላየህ። በውሸት ለመመስከር ኮርስ የሚወስዱ ሰዎች አላህ ይጠብቃል። ሽያጭ በምርጫ ነው አሉ። እስካልተለያየህ ድረስ ወደ ትሸጥለታለህ ወደ ይቀበላል። እስካልተለያየህ ድረስ ያንን ሽያጭ ግን

ማዘርታማ ሆስፒታል ገብታ ልጅ ቶሎ በል መቶ ሺህ ብር ይዘና ተባላለ። ጋር አንተ አንድ ብር በዚህ በኩልም ሌላው ጣጣ ይመጣል። በዚህ በኩል የሆነ ጣጣ ይመጣብሃል። የለም በረካው ይነሳል አለ ያላህ መልእክተኛ። ሀቅ ከሆነስ 10 ሳንቲምም ትውል በረካ ይሆናል አለ ያላህ መልእክተኛ። ብዙ ብር በመሰብሰብ አይደለም በበረካው ነው። ባላህ ላይ ከዋሽ ሰው በላይ ደግሞ ማን በደለኛ አለ። በዲኒህ ላይ አትዋሽ። ሰዎችን አታታል ግልጽ አድርገህ ንገራቸው። ሐቅን እንደ ሐቅነቱ ባጥል እንደ ባጥልነቱ። በኔ ላይ የዋሸ ሰው መቀመጫውን ከጀሃነም ያዘጋጃል። ልጅህ አትዋሽ፣ በውሸት አታሳድግ። የማትሰጠውን ነገር ሰጣለሁ አትበለው። የማታደርግለትን ነገር አደርጋለሁ አትበለው። አባዬ እኮ ይላል ይላል፣ አያደርግም። ዝም ብሎ ነው ይልሃል። ጣሏን አልተጠቀማትም እንጂ እኮ አባቴ ውሸታም ነው እያለ ሁሉም አለሱና ነው ይልሃል። እዚህ ጋ ነገረ ሌላ ነው። አን የምትማረው እዛ ደግሞ የሚናገረው ሌላ ነው። አራ ኡስታዝህ በቀደም እዚህ ብሎኝ ነበር፣ ያው ሪኮርድም አድርጌዋለሁ። እንዴት ነውስ ዝም ብዬ ላጋጋው ብዬው ነው ይላል። እንዴት እውቀት ትወስድበታለህ? እንደዚህ አይነሰ እነዛ ያለ አባሪያዎች አይደሉ? እነሱ ለምን ያታልላቸዋል? ለምን ያታልላቸዋል? እነዛ ወይ አንተን ትክክል አይደለም ብሎ ያሰምር፣ ወይ እነሱ ያሰምር መስጊድ ላይ ሀደሰና ሀደሰ ብሎ ይነግርህና ሚዲያ ላይ ሲወጣ ደግሞ ሌላ ሰው ሁሎ ቁጭ ይልባል። እንዴት እውቀት ይወሰዳል? ክፍ በምን ታምነዋል? ከውሸተኛ ሰው ዕልም መማር አይቻል እውቀት መውሰድ አይቻልም። ታማኝ አይደለማ፣ አላህ ዘንድ ታማኝ አይደለም ነቢዩ ዐለይሂ ሰላቱ ሰላም ዘንድ ታማኝ አይደለም። ሀቅም ተናጋሪ መንሀጀ ሰለፍ ላይ ያለ ሰው ለሁሉም ታማኝ መሆን አለበት ለጠላቱም ለወዳጁ ለሚወደውም ለሚጠላውም፣ ለትንሽም ለትልቅም፣ ለዘመድም ለዘመድ ላልሆንም፣ ለአጀምም፣ ለአረብም፣ ለሁሉም ታማኝ ነው። ሀቅ የያዘ ሰው ውስጡ ውጭም አንድ ነው። ውሸታሞች ግን ለአንተ እዚህ መስጊድ የሚነግሩ ሌላ ነው፣ ሚዲያ ላይ የሚያወሩት ሌላ ነው።